ትንሽ ውሽሚትና ውሽማው የኛ እንድ ልታናድዱ አይደል? እንዲህ እውነታችሁ ነው፣ ከልባችሁ ነው አናድዳችሁ በቃ። እንዲኔ እናንተ ማናደድ ሊጦች ማለት ነው። እና ሰላም ሰላም፣ ፋሚሊዎች እንዴት ናችሁ? ሰላም ናችሁ? በነገራችን ላይ ማለት ነው ባለፈው እንደዛ ሆነሽ ከሌላ ሴት ጋር አይተሽ ተጣልተሽ ማለት ነው፣ ዛሬ ላይ ያመልስ ሳይመለስልሽ ዛሬ ላይ እንዴት መጣሽ? ውሽሚት ማለት ነው፣ ዛሬ ላይ እንዴት መጣሽ? ያው ለነገሩ ነይ ስትባይ የምትሄጂ ይጂ ስምትባይ የምትሄጂ ነይ ስትባይ የምትመጪ ስለሆነሽ እየተከፈለ ስለሆነ የምትሰሪው ያው የውሽማ ባህሪው ስለሆነ እና ያው ግዴታሽ ነው ማለት ነው ግዴታሽን እየተወጣሽ ነው። አይ አይድልሽ ተንከራተትሽ እኮ ሩታዬው ልት ዘና ብላ ፈታ ብላ ምንም የተንጨራጨራችሁ ነገር የለም። ያው የሰው ልጅ ተጠርቶ ያለውን ነገር ሲወራበት ሊያናድደው ይችላል እና ደግሞ የሰራችሁት ቪዲዮ ባለፈው ለታ ያን ቀሚስ ለብሰች ከነ ሜሪ ጋ የሰራችሁት ቀሚስ ዛሬ በአንድ ቀን ነው የቀረጻችሁት? ማለት ነው ቪዲዮ አንድ ቪዲዮ አሰሩ ብዙ ቪዲዮ ነው ሁላችሁም በአንድ አይነት ልብስ በሰቱ ፍቅር ስላላየናት ያኔ እንደዛ ነገር ማለት ነው እና ምንም ነገር የተናደደችው ነገር የለም። አብረጅ ደግሞ ማለት ነው የእሷ ከዚህ ብስ ባል እኔ እኔን ስታናደደኝ ዝምን ያላችሁት ምና ምን ልንላት ነው የፈለግከው? ልንሰድባት ነበር እንደ የፈለግከው? አንተኮ በጣም ስንትወር ሙሉ አቃጠልከን እኛንም እሷንም እናት እሷ ሶስት ቀን ሶስት ቪዲዮ ላይ ስላቃጠለችክ ነው እኛ ለአንተ ከጎን የምንቆመው። አንጀታችን ራስ እንጂ አሁንም ብትደግመ ሆኔ ደስ ይለኛል፣ ብታቃጥልክ ማለት ነው። ሴታ ሴት ሴታ ሴት ነክ ሴት ጋ መሄድ አስር ሴት መውደድ አንተ ምን ሆነክ ነው? ተረጋግተ ቁጫትልም እንዴ ረ እንደዚያ ቱን በጣም ያስጠላባል። እየተግማማክ ነው ተግማማክ የምር ያስጠላል። አረ በጣም ነው የሚያስጠላው። አረተው ወየ ያችም ያቺም ውሽማ የምትወድ አንተ ውሽማ የምትወዱ ሴት፣ እሷ ወንድ መደረብ ትወዳለች፣ አንተ ደግሞ ሴት መደረብ ትወዳለህ ማለት ነው። አስር ሴትን መያዝ፣ እሷ ደግሞ አስር ወንድን በአንድ የማትረጋ ሴት ናት ማለት ነው። እኔ ያልኩት ያችን ነው፣ ውሽሚትን ነው ያልኩት። እና ሩታዬ ሁሌም ወደፊት እኛ ሩታዬን ይዘን ወደፊት ነው ዛሬም ነገ ማለት ነው። አንተ ምንም ብታረግ፣ ምንም ማንም ይጠላት የለም ሁሉም ሁሌም። እንደውም ይበልጥ ፍቅሯ እየጨመረብን ነው የሚሄደው በነገራችን ላይ ማለት ነው። እና ደግሞ አትቁላላ። ምንም ምንም የሚረባ ነገር የተናገራችሁት ነገር የለም። ምንም የሚረባ የሚያወራ ነገር የለም። ምንም የሚያስተምር ነገር ምሰሩት ነገር እናንተ በቃ ጥማታችሁ የዶራል ጥማት ብቻ ነው ያለባችሁ ማለት ነው። ይሄ አሁን ወንድ ልጅ በሌ በሚስቱ ላይ ሌላ ሴት መደረብ ምን የሚሉት ነገር ነው? ምን የሚሉት ትምህርት ነው? ቆይ አንተ ጭንቅላት፣ ትንሽ ኒንጃ፣ የሆነ ለቤተሰብ ክብር የሌለክ፣ ለተመልካች ክብር የሌለክ የሆነ የዘቀትክ ለብር ብለክ የወረትክ ሰውነክ አንተ ማለት የምር በጣም የምታስጠኔ ዘጋኝ። እኔ ያሁን አንት ኒንጃ እንደዚህ አይነት ባል አይስጣችሁ እህቶቼ፣ እንደዚህ አይነት የሆነ ልክስክስ ወንድ አይስጣችሁ። ዱዓ አድርጉ እንዳይሰጣችሁ። ሩታ እንግዲህ መቻሉን ይስጥሽ ከዚህ ሀገር እስከምትወጪ ድረስ ፈጣሪ ችሎታውን ይስጥሽ ማለት ነው። ከእንደዚህ አይነት ከልክስክስ ወንድ ይጠብቃችሁ። የምሬ ነው የምላችሁ። እና ቤተሰቦቼ ምንም የምለው ነገር የለም። ያው ውሽሚት እንግዲህ ውሽማ ያው አመሉ ነው። ሄዶ ይመጣል። ይሂድ ሲባል ይሄዳል፣ እና ሲባል ይመጣል ነው። እንደዛ ነገር ይመስለኛል። እና እንግዲህ ፍቅር ነገ ደግሞ እስከምትሰደቢ ድረስ ጠብቂ። ነገ ደግሞ ለአንቺ ዋጋሽን ይሰጥሻል ማለት ነው። አንዷን ይዞብሽ ይመጣል እና ይሄት ያለሽ